አፈመን የክሉጡ ከመን ላ የብልቁ አፈላ ተዘከሩ የሚፈጥር የመፍጠር ችሎታ ያለው አምላክና መፍጠር የተሳናቸው መፍጠር የማይችሉ

የልጅ ልጅ የማያውቁ እንደዛ አይነት አማልክ የለም። ወይ አላሁ አሐድ እሱ አላህ አንድ ነው፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም። አላሁ ሰመድ የፍጥረታቶች ሁሉ መጠጊያ፣ ወላህ እሱ ብቻ አንድ አላህ ብቻ ነው። የትኛው አካል ጭንቅ ነው በበዋለው ጊዜ ሚደረው እርዳታሊ ጠይቀው የሚገባው የጠየቁትን ጥያቄ ምላሽ መስጠት የምችል ከየር አምላክ ወላ አንድ አላህ ብቻ ነው። ወሚኒቲ ያልወለደ ፍጥረታቶች በተለያየ ሁኔታ ይገኛሉ። በመዋለት በተለያየ ሁኔታ ይገኛሉ። አላህ ግን እንደዛ አይደለም። እሱ መጀመሪያ የሌለው ፊተኛ፣ መጨረሻ የሌለው ኋለኛ፣ ብቻውን ከሪ አላሁ አሐድ ብቸኛ የሆነ አምላክ ነው። ያልወለደ ወለም ይውለድ ያልተወለደ ወለም የኩን ለሁ ኩፉወን አሐድ ለሱ ነአንድዬ ለሃያሉ አምላክ ብዬ አምሳያ አቻ ወደር የለውም በላቸው። አላህ ሱብሓነሁ ወተዓላ ይህን አምላክ ነው እንድናመልከው የታዘዝነው ወገኖቼ ሚገርም ሚገርም ማንነት ያለው ልዩ የሆነ